ውድ የሉት ዩብ ተከታታዮች እንግዲህ ዛሬ የምናየው እንዴት አሊኤክስፕረስ ላይ በኢትዮጵያ ብር እቃዎችን በስልካችን እዚሁ ቤታችን ቁጭ ብለን እንዴት ማዘዝ እንችላለን የሚለው ነገር ነው። የተለያዩ እቃዎችን፣ አልባሳቶችን፣ ጫማዎችን፣ ኤሌክትሮኒኮችን የተለያዩ መጠቀሚያ እቃዎችን እንዴት በቀላል አዘ መግዛት እንችል እናያለን ማለት ነው። እስከ መጨረሻው ድረስ ተከታተሉት ቪዲዮዎች እንዲደርሷችሁ ላይክ ሰብስክራይብ አድርጉ። እንዲሁም በየጊዜው የምንለቀው ቪዲዮ እንዲደርሳችሁ የደወል ምልክቱ መጫን አይዘንጉ። ፕሌስቶር ላይ እንገባለን። ከዚ ሰርች ባሯን ፕሬስ በማድረግ ዘን አሊኤክስፕሬስ ብለን እንጽፍለታለን ማለት ነው። እዚህ ጋ አፕ ነው ማለት ነው። ስለዚህ አፑን እንከፍተዋለን። ኦልሬዲ እኔ ሳይን አፕ አድርጌ ስለነበረ እናንተ ለማሳየት ያክል በመሆኑም ይሄ ፔጅ ይመጣልናል። በኢሜይላችን ወይም በጎግል አካውንታችን እሱን እናስገባለትና እዚህ ጋር የራሳችንን ዘን ፓስወርድ ሰጠዋለን። ዘን አግሪ እንለውእና ለዚህ እንደምታዩት ሳይናፕ እናደርጋለን ማለት ነው። ቀላል ነው ሳይናፕ አደራረጉ። ዘን ዌልካም ብሎ ይጀምርልናል አፖስ ከገባም በኋላ ፔጁ እንደዚህ ይመጣልናል ዘን ምን እናደርጋለን እዚህ ጋር ካለው አማራጭ የካሜራ በተን አለ እንዲሁም ታይፕ በማድረግ ሰርች ማድረግ ስለምንችል በመጀመሪያ ደረጃ በካሜራ እንዴት ሰርች አድርገን ማግኘት እንደምንችል የምንፈልገውን እቃ እናያለን እዚህ ጋር እንገባለን። ዘን በመቀጠል የካሜራውን ምልክት በመጫን አላውን እናደርገዋለን። ኔክስት ለምሳሌ ኔ እጄ ላይ ያለው ቃይ ይሄ ነው የላፕቶፕ ነው። እንደዚህ አይነት ነገሮችን ከሆነ የምፈልገው ፎቶ አነሳዋለሁ ማለት ነው። በራሱ ጊዜ ራሱ ያስገባዋል። ኔክስት ለምሳሌ በዚህ መልኩም ፒክቸሩን አንስቼ ባስገባው እንደዚህ አማራጮችን ይሰጠኛል። በቀላሉ ሴሌክት አድርገን ከዚህ ውስጥ የምንፈልገውን እቃ ዋጋዎችን በደንብ በማየት ግዢ መፈጸም እንችላለን ማለት ነው። በቀጣይ ለምሳሌ እዚህ ጋር ፒሲ ከሆነ አሁን የመረጥን ያለነው ዲቴል ያሉትን ነገሮች በጥንቃቄ በማየት ዋጋዎችን በማወዳደር እናያለን። ቀጣይ እስኪ ሌላ እቃ ደግሞ ለምሳሌ ለምሳሌ ችን ኤርፖድ ቢሆን አሁን የፈለግኩት ኤርፖድ መግዛት ቢሆን እጅ ላይ ካለ ወይም ደግሞ ከክሮም ከጉግል ዳውንሎድ በማድረግ እንደዚህ እስካሁን አድርገን እናስገባለታለን ፒክቸሩን ኔክስት ስናደርግ ፒክቸሩን እስካን ስናደርግ አማራጮችን ያመጣልናል። ፈለግነውን አይነት አማራጭ በዝርዝር ስለሚያስቀምጥልን ያሉትን አማራጮች በደንብ ከነዋጋቸው ከነዝርዝራቸው በማየት የምንፈልገውን እቃ እንመርጣለን ማለት ነው። ሌላኛው መንገድ ደግሞ እዚህ ጋር እንደምናየው ስልካችን ላይ ለምሳሌ ሴቭ የተደረጉ ፎቶዎች ካሉ ወይ ከሰው ላይ ያየነው እቃ ቢኖር ወይም ደግሞ ከኢንተርኔት ዳውንሎድ አድርገ ከጉግል ላይ ያስቀመጥነው ነገር ካለ እሱን እንዴት ሰርች ማድረግ እንችላለን የሚለው እናያለን። በተመሳሳይ ቴክ ፎቶ የሚለውን ክሊክ በማድረግ ከስር እንደዚህ እንደምታዩት ጋለሪ ላይ ያሉ እንትኖችን ምስሎችን ያመጣልናል። ከእነሱ የምንፈልገው ለምሳሌ ሰዓት የሴቶች ሰዓት፣ እሱን ኦርደር ማድረግ ፈለግኩኝ፣ እሱን ሴሌክት አደርገዋለሁኝ። ዘን እንደዚህ ራሱ ስካን አድርጎ ያሉትን ተመሳሳይ ካለ ተመሳሳዩን ያመጣልናል። ካልሆነ ሪሌትድ የሆኑ ፕሮዳክቶችን ያሳየናል ማለት ነው፣ ከነ ዋጋው ከነ ዝርዝራቸው እንደዚህ እናያለን ማለት ነው። ዘን ሴሌክት እናደርጋለን የምንመርጥበት መንገድ እነዚህ ናቸው። ስለዚህ በቀላሉ እንደዚህ አድርገን ኦርደር ማድረግ እንችላለን ማለት ነው። ቀጣይ ሌላኛው አማራጭ ደግሞ ታይፕ በማድረግ ነው። ያው ማንኛውም ዌብ ሳይቶች ላይ ታይፕ አርገን ሰርች እንደምናደርገው እዚህም ላይ የምንፈልገውን ነገር ስሙን በመጻፍ የምንገዛውን እቃ ከላይ ያለችው ሰርች ባሯ ላይ ታይፕ እናደርጋለን ማለት ነው። ዘን ታይፕ ለምሳሌ እኔ አንድ ስማርቶች ማዘዝ ብፈልግ፣ እስኪ ስማርቶች ኦልሬዲ አዝዤ የገዛውት ነው። እዚህ ጋር እናንተ ለማሳየት ያክል ነው እንጂ ሜንስ ስማርቶች ብዬ እዚች ጋር ታይፕ አደርጋለሁኝ። ዘን አማራጮችን በደንብ ይደረድርልኛል። እያንዳንዱን እንደዚህ ዲቴል ከነዋጋው ከነምኑ ኢቨን ክሊክ እያደረግን በደንብ እናየዋለን። ከለር ያስመርጠናል ታይፕ ካለው ታይፖቹን ዋጋውም በዛው እያንዳንዱን እዚህ ጋ ከጎን ከጎን ክሊክ ስናደርግ እያሳየን ይሄዳል። ሌላው ነገር ደግሞ ማስተዋል ያለባችሁ ከስር በደንብ ዲቴሉን ማየት ይኖርባችኋል ማለት ነው በዚህ መልኩ እቃዎችን ማዘዝ እንችላለን። ሴሌክት አደራረጉ እስካሁን ያሳየኋችሁ መንገዶች ናቸው። ኔክስት እቃውን ስንመርጥ ማድረግ ያለብን ጥንቃቄዎች ናቸው። እነዚህ ጥንቃቄዎች ደግሞ ምንድን ናቸው? አንድ ዋጋ፣ የራሱ የእቃው ዋጋ አለ እዚህ ጋር ከላይ እንደምታዩት። ዘ ኔክስት ደግሞ ሺፒንግ የሺፒንግ ኮስት የመርከብ የመጓጓዣ ዋጋ ያላቸውና ና ፍሪ ሺፒንግ የሆኑ ሺፒንግ የሌላቸው አሉ። እነሱም በደንብ ማየት ነው። ዋጋ ብዙ ጊዜ የሚያስቀምጠው እቃውን ብቻ ስለሆነ የሺፒንጉን በጥንቃቄ ማየት ይኖርብናል ማለት ነው። ምክንያቱም ሁለቱ ተደምረው ነው ክፍያ ስንፈጽም የሚያስከፍለን። ስለዚህ እነዚህ ሁለቱን እናያለን ማለት ነው። ሌላው በደንብ የእቃውን ዲቴይል ከስር በዝርዝር እያንዳንዱን ነገር ማየት ይኖርብናል። አክሰሰሪ ካለው ከሌለው ብቻውንም ከሆነ ብዙን ጊዜ አንዳንድ ሰዎች እቃውን አዘን እንደዚህ ሆነብን ወይም ደግሞ የሆነ ፓርቱን ብቻ ይላከልን የሚሉት ነገር አለና የኦርደር ያደራረግ ችግር ነው እንጂ በጥንቃቄ ዲቴይሉን አይቶ ኦርደር ያደረገ ሰው ምንም እዚህ ጋር የሚሰራ እስካም የለውም ማለት ነው። እኔ ብዙ ኦርደሮችን አዝዤ ተቀብያለሁኝ። ስለዚህ እዚህ ጋር ዲቴል እያንዳንዱ ነገር ማየት ይጠበቅብናል ማለት ነው። ሌላው ደግሞ ምንድን ነው እዚህ ጋር ሪቪው የሚባል ነገር አለ። ከስር ሪቪው ሰዎች የሰጡትን ኮሜንት፣ አስተያየት እያንዳንዱ ነገር በጥንቃቄ ማየት ይገባል። ስለ እቃው ኳሊቲ ፑር ነው እቃው ዴሊቨሪ ላይ ችግር ካለ እዛ ጋር የሚሰጡት ሬት አለ። እነሱን አይተን ኦርደር ማድረግ ይኖርብናል ማለት ነው። ቀጣይ እስኪ እቃዎችን አብረን ኦርደር በማድረግ እናያለን ማለት ነው። በመጀመሪያ ደረጃ አፕ ውስጥ እንገባለን። አሊኤክስፕረስ ላይ ይህንን ክሊክ እናደርጋለን። ኔክስት፣ እዚህ ጋር ለምሳሌ የምፈልገውን እቃ እኔ ታይፕ አደርጋለሁ። እዚህ ጋ የሚኒ ወተር ፋውንቴን ቴብል ወተር ፋውንቴን ሚስት ሜከር ነው የምፈልገው እሷን ሚስት ሜከር ብዬ እዚህ ጋር ታይፕ አደርግለታለው ስለዚህ አማራጮችን እንደዚህ ያቀርብልኛል ማለት ነው እነዚህ ናቸው ስለዚህ አማራጮችን በደንብ እያንዳንዱ ዲቴል እንደዚህ ገብተን ካየን በኋላ ኢቭን ያሳየናል እዚህ ጋር ፕሮዳክቱ አገልግሎት ላይ ሲውል ያለውን የሚያወጣውን ፎግ ይሄ ጉም ነገር ጭሱ እሱን ያሳየናል ላይቲንግ አለው እሱን እሱን በደንብ አይተን ዘንድ በመቀጠል እያንዳንዱን ቮልቴጁ ምኑን ቅድም እንዳልኳችሁ ሪቪውዎቹን ሰዎች የሰጡትን ሪቪው እናያለን። እነሱን ካየን በኋላ እቃውን የተለያየ አይነት ስለሚኖረው በተለያየ ቮልቴጅ በተለያየ ዋት ኮስቱን በዛው ልክ ይለያያል። እያንዳንዱን ኮስት ልክ ሱቆችን መርካቶ ወይም ሌላ ቦታ ላይ ወይ ትልቅ ሞል ላይ ዞረን ዋጋ ረጋግጠን እንደምንገዛው እዚህም ጋር የያንዳንዱ ዋጋ ከተለያዩ ሴለሮች ማየት ይኖርብናል ማለት ነው። ዘን የተሻለ ምንለው ያው ፕሮዳክቱን ዚጋ በመጨረሻም እነዚህም ፕሮዳክቶች ካየ በኋላ ሺፒንጉንም አወዳድረን ሁለቱ ተደምሮ ስለሆነ የሚያስከፍለን ፍሪ ሺፒንግ ፈልጌ ነበረ፣ ግን አላገኘውም። ስለዚህ ሺፒንግ አላቸው። ስለዚህ ኮስቱን እና የሚቀንሰውን የሚቀንሰውን ፕሮዳክት አይና አዛለሁኝ ማለት ነው። ስለዚህ ሪቪው እንደዚህ ያየሁኝ ሪቪው ላይ ስናይ እዚች ጋር አይታች ከሆነ ባይ ዲፎልት የኢትዮጵያን ፍላግ ያሳየናል። ስለዚህ ባንዲራዋን ክሊክ አድርገን አሁን ዜሮ ሰው ነው የሚለው። ሜይ ቢ አሁን ኢትዮጵያ ውስጥ የገዛ ሰው ካለ ሪቪው ያደረገ ካለ፣ ሪቪው ማለት እቃው እጃችሁ ላይ ከገባ በኋላ ፕሮዳክቱን አይታችሁ ፎቶ አንስታችሁ የምትለቁበት ወይም ደግሞ ሪስፖንድ የምታደርጉበት ፓርት ነው ስለዚህ ኢትዮጵያ ውስጥ የገዛ ሰው የለም ማለት ነው ዜሮ ነው የሚለው ስለዚህ የሌሎቹ ሪቪው አያለሁኝ እንደዚህ ነው የሚሆነው ማለት ነው ፕሮዳክቱ ስራ ላይ ሲውል እነዚህ የገዙ ሰዎች የላኩት ነው ስለዚህ እነዚህን ካየሁኝ በኋላ ኔክስት እናደርጋለሁ ወደ ካርት ወስደዋለሁ ማለት ነው እቃው የምፈልገው እቃ በመሆኑ ካርት ላይ እንደዚህ ሁለቱ ዋጋዎች ሳይ 542 ብር የእቃውና 1400 ምናምን ብር የሺፒንግ አለው። 1900 ምናምን ብር ይሆናል ማለት ነው። ስለዚህ ካሉት አንጻራዊ የሚቀንሰው ዋጋው የሚቀንሰው ይሄ ነው። ስለዚህ ይሄንን ሴሌክት አድርጋለሁ። በመቀጠል አድ ካርት እንለዋለን። እዚህ ከስር ምታያት ካርት ማለት ያው ኦልሬዲ ሱፐርማርኬት ውስጥ የዞርን እቃዎችን ስንገዛ ጋሪዋ ላይ እንደምናስቀምጠው እየሰበሰብን ካርት ላይ እናደርጋለን። የምንፈልጋቸውን እቃዎች ካርት ላይ ካደረግን በኋላ ኔክስት ካርት ውስጥ እንገባና ቼክ አውት እንለዋለን። የምንፈልጋቸውን እቃዎች ቼክ አውት እናደርጋለን ማለት ነው መኖራል መኖራቸውም ስቶክ ላይ ላይኖር ይችላል ሊያልቅ ይችላል። ቼክ አውት ስንለው እንደዚህ ያሳየናል። ፔይ ነው የሚል ከሆነ እቃው አለ፣ ክፈል እያለኝ ነው። ስለዚህ እንደዚህ አርቱ ካርት ብየዋለሁኝ። በመቀጠል ኮንቲኒዩ ኮንቲኒው ብየዋለሁኝ። ኔክስት አሁን እንደዚህ ካርት ውስጥ ስገባ ወጣ እና ኮንቲኒ ካልኩ በኋላ ወጥቼ ካርት የምትለው ውስጥ ገባለሁ። ካርቱ ገባ እንደዚህ የመረጥኳቸው እቃዎች አሉ። ከዚህ በፊት የገዛዋቸው ምናምን አንድ ላይ ያሳየኛል። እነዚህ በሙሉ ማለት ነው፣ ቀስት ቀስት ያደረግኩባቸው ከእነዚህ ውስጥ ለምሳሌ እቺ ሚኒ ወተር ፓምፕ ና ሚስት ሜከሩ ካላይ ሁለቱን ሴሌክት ሳረጋቸው ዋጋ ያው እንደምታየት የሁለቱን ደምሮ ቁጭ ያደርግልኛል ማለት ነው። አንዱን ሴሌክት ሳረግ ይሄው እንደምታየት የአንዱን ብቻ ያስቀምጥልኛል ። ስለዚህ ፔይ ናውለዋለሁ ማለት ነው። ፔይ ለማድረግ ደግሞ እዚህ ጋር የሚያስፈልገን ማስተር ካርድ አለ። ማስተር ካርድ እንዴት በነጻ ማግኘት እንደምትችሉ በቀጣይ ቪዲዮ እሰራላችኋለሁ። ስለዚህ የኔ ማስተር ካርድ እዚህ ጋር ባይቢት ላይ በነጻ የወሰድኩት ማስተር ካርድ ሊንክ አድርጌዋለሁ። እሱን እንዳማራጭ እዚህ ጋር ያመጣልኛል። ስለዚህ ከሱ ላይ ከፍላለሁ። ማነቺ ምልክት ያደረግኩባት በቀይ እሱ ነው ከእሱ ላይ ከፍላ ያለሁኝ ማለት ነው። ስለዚህ ስለዚህ እሱን ሴሌክት ሳደርግለት ኦልሬዲ የተለያየ ክሬዲት ካርዶች አሉ እኔ አሁን የምጠቀመው ዳይቢት ማስተር ካርድ ነው ቪዛ ካርዶች አሉ ሌሎችም ካርዶች ስለሚኖሩ እነዚህን በቀጣይ እንዴት በቀላሉ ማግኘት እንደምንችል፣ ስልካችን ላይ እንዴት ዲፖዚት እንደምናደርግ፣ እንዴት ዶላር ገዝተን ዲፖዚት እንደምናደርግባቸው እናያለን። ሰብስክራይብ እያደርጋችሁ የዶል ምልክቷን በመጫን የምለቀው ቪዲዮ መጥፋ እያደርጋችኋል ማለት ነው። በመቀጠል እዚህ ጋር ሴሌክት አደርግለታለሁኝ። ማስተር ካርድ እንትኑ ስላመጣልኝ ኔክስት። ማስተር ካርድ ቁጥሩ ስታስገቡ ለመጀመሪያ ጊዜ የሚጠይቃችሁ ቁጥሮች አሉ። ከማስተር ካርዱ ላይ ሚስጥር ቁጥሮች ናቸው። እሱን ሴክሪት ፓስወርድ ይልክላችሁና ኢሜላችሁ ላይ በሱ ኮንፈርም አድርጓችሁ ነው የሚያሳያችሁ እንጂ ዝም ብሎ አያሳያችሁም። ስለዚህ ካርድ ነምበር አለ። አንዴም ካርድ ነምበሩን ስክሪንሾት አድርጋችሁ መያዝ ትችላላችሁ፣ በየጊዜውም ማየት ትችላላችሁ። አሁን እዚህ ጋር ቪው የአይን ምልክቶች ያለች ቪው ብለው አያሳየኝም ለማየት የግድ ወደ ኢሜል ኮንፈርሜሽን ኮድ ልኮ ኮንፈርሜሽን ኮዱን ሳስገባለት ነው እነዚህ ዲስፕሌይ የሚያደርግልኝ። ምክንያቱም ሚስጥራዊ መሆን ስላለበት እንደ ኤቲኤም ካርድ እንደማለት ነው። ስለዚህ ካርድ ነንበር አለ። ከላይ ሶስት ወሳኝ ነገሮች ሲቪቪ ነበር የምትባላለች፣ ዚህ አራት ዲጂት እና ኤክስፓሪ ዴት። እነዚህ ሶስቱ ነገሮች ነው የሚያስሞላን፣ እነሱ እንሞላልታለን። ዘን ኮንፈርሜሽን ኮዱን ስናስገባ ክፍያ ይፈጽማል ማለት ነው ኢሚዲየትሊ ይችላለን የኔ አሁን እዚህ ጋር ከዚህ በፊት ሊንክ አድርጌው ስለነበር ቀጥታ ሊንክ ሳረግለት ቆርጦ ወሰደ ማለት ነው ፔመንት ሰክሰስ አለኝ ማለት ነው እዚህ ጋር ፔመንት ሰክሰስፉል ሆኗል ማለት ነው ከፈልኩ ማለት ነው ጨረስኩ ማለት ነው ሌላ ምንም ተለየ ነገር የለውም ዘን እዚህ ጋር ሆም ፔጅ ላይ እንገባና ማየት እንችላለን ከትንሽ ቆይታ በኋላ እዚህ ጋር ፕሪፔርድ ይለናል ገብተ ማየት እንችላለን ቱሺፕ ላይ ይመጣል ማለት ነው እዚህ ጋር አሉ እያንዳንዶቹ ሪቪው ላይ ያለው ቱሽፕ ላይ ያለው ቱሽፕ ማለት ሊጫን የተዘጋጀ ማለት ነው። ዘን ሺፕድ ላይ ይመጣል። ሺፕ ከተደረገ በኋላ እያንዳንዱን ፕሮግረስ መከታተል እንችላለን። ስለዚህ የእቃዎቹን ትራክ ማድረግ እንችላለን። ትራክ ነበር ይሰጠናል። እንዴት ነው ትራክ የምናደርገው ካልን አይተሞቹንና ቶሽፕ የሚለው ላይ እንገባና ትራክ ነምበር ከሰራለ ትራኩን ማየት እንችላለን። ስለዚህ ቢያንስ የሁላ ስቴፕ ይሄዳል፣ የእያንዳንዷን ቀን ፕሮግረስ ያሳየናል ማለት ነው። እቃው ሜይ ቢ ከአስር ቀን ጀምሮ እስከ ሀያ ቀን ባሉት እንደ ቻንስ ነው። በ 15 ኛውም ቀን በሀያ ቀን ከዛም በላይም ሊሆን ይችላል ሊቆይም ይችላል። ብዙም ጊዜ በአንድ ወር ውስጥ እቃው ይደርሳል። እኔ ባለፈው ከ15 ከ20 ቀን ባሉት ነው ብዙ እቃዎች የደረሱኝ። ስለዚህ እቃው ሲደርሰን ቴክስት ይላክልናል ስልካችን ላይ። ከዛ በኋላ እንዴት ነው የምናወጣው ስንቀበል ያለውን ሂደት ደግሞ እኔም ስቀበል የነበሩትን እያንዳንዱን በቪዲዮ ፕሮግረሱን አሳያችኋለሁ አምቦክስ እያደረኩኝ። ስለዚህ ሰብስክራይብ እያደረጋችሁ ቆዩኝ። እስከዛው አመሰግናለሁኝ ባይ